በኦሮሚያ ክልላዊ መንግስት በምስራቅ ወለጋ ዞን ባለፉት ዓመታት በነበረው የጸጥታ ችግር ምክንያት አርሶ አደሩ የሚያስፈልገውን የግብርና ግብዓት ወስዶ ስራውን በተረጋጋ ሁኔታ እንዳያከናውን አድርጎት ነበር። አሁን ላይ በዞኑ ሁሉም ወረዳዎች በሚባል ደረጃ አንጻራዊ ሰላም መስፈን ችሏል። የዞኑ አርሶ አደሮችም በተገኘው አንጻራዊ ሰላም በመጠቀም በክረምትና በጋውራት የግብርና ስራቸውን በትጋት እያከናወኑ ይገኛሉ። አይ ስንዴ ከዚህ በፊት እንዲህ አልነበረም። በመስኖ አይደለም የሚሰራው። በክረምት ነው የሚሰራ ነበረ። አሁን ግን በልምምድ መጣ። ሁሉም ተማረና በልምምድ መጥቶ እየሰራ ነው ያለው። ህዝቡ ሰላም ስላለው ያርሳል፣ ይኮተኩታል፣ ያገባል፣ የደረሰውን ያጭዳል። በጋ ስንዴ እንሰራለን፣ በልግ ደግሞ እንደመጣ መስኖ እንሰራለን። በዓመት ሁለት ጊዜ እየሰራን ነው። ከአምስት ዓመት ወዲህ አልፎም፣ በሰላም በኩል ደግሞ ሰላም አካባቢያችን የመንግስት አካላት ስለምንቀሳቀሱ ሚሊሻዎችም በአካባቢያችን ስላሉ እንደዚሁም ወጣቶቻችን ስለ ሰላም ሁኔታ ላይ እየሰሩ ስለሆነ ሰላም ጥሩ ነው። እየሰራን ነው። እንገናይ ኦሚሽኒ አማጋራ ዋቀኑ ገርጋሬ ቆኔሲ በክረምት ዝናብን በመጠቀም ያመረትነው ምርት ለመሰብሰብ በዝግጅት ላይ ነን። በቀጣይ በጋውራት ደግሞ በመስኖ በአመት ሶስት ጊዜ እናመርታለን። በመጀመሪያው ዙር ስንዴን በመዝራት በመስኖ እናለማለን። ዛሬ እንደምታየው እየዘራን ነው። እንዲህ እያልን በአመት ሶስቴ እናመርታለን። የአካባቢያችን የጸጥታ ሁኔታ ሰላም ነው። ህብረተሰቡ ተደራጅቶ ሰላሙን እየጠበቀ ልማቱን እያፋጠነ ይገኛል። በመስኖ ስንዴን በኩታ ገጠም እያለሙ ካሉ ወረዳዎች መካከል የዋይቱ ቃና ለቃዱለቻ ወረዳዎች ይገኙበታል። በወረዳዎቹ የአርሶ አደሩን ተጠቃሚነት ለማረጋገጥ እንዲያስችል በምህርም በበልግም የሚመረተው ምርት እንደተጠበቀ ሆኖ የውሃ ሃብት ባለበት ቦታ ላይ የበጋ የመስኖ ስንዴን ለማልማት ለአርሶ አደሮች የአስተሳሰብና ክህሎት ስልጠና ተሰጥቶ ወደ ስራ መገባቱን ያውሱት የወረዳው ምክትል አስተዳዳሪ የአካባቢያቸውን የውሃ ሃብት በመጠቀም ከ40 ሺህ ሄክታር መሬት በላይ በስንዴ እንደሚለማ ነግሮናል። በ በመስኖ እርሻ እስከ 22 ሺህ ሄክታር በላይ ያረስ ነው ከዛ ከአንድ ሚሊየን ኩንታል በላይ የስንዴ ምርት ተገኝተዋል ዘንድሮ ከባለፈው ተሞክሮ ተወስዶ በ2018 25020 ሄክታር ዘርተን ከ1 ሚሊየን 31ሺህ ኩንታል ስንዴ ለማግኘት አቅደን እየሰራን ነው ከጸጥታ አኳያ ወረዳችን ከባለፈው አንጻር ስናስተያይ የጸጥታ ሁኔታ አስተማማኝ ደረጃ ላይ ደርሰዋል ማለት ይቻላል። አርሶ አደሩ ከፍርሃትና ከስጋት ነጻ ወጥቶ የምርጥ ዘር እየወሰደ አሁን ባላችሁት እያያችሁ ባለው አኳያ በትራክተር ባለው በሬ ወጥቶ እርሻውን እያረሰ ነው። በመስኖ ልማት በዚህ በ2018 እቅዳችን እንደ አጠቃላይ 15418 ሄክታር ለማልማት አቅደን እስከ ዛሬ የማሳ ዝግጅቱ 30 ፐርሰንት ላይ ደርሰን ነው ያለነው። እንደ አጠቃላይ ከ15 ሺ 418ቱ ሄክታር ላይ የምንጠብቀው ሰብል 617 ሺ በላይ እንጠብቃለን። የምስራቅ ወለጋ ዞን ግብርና ጽህፈት ቤት ኃላፊ አቶ ደረጀ ነገሳ በበኩላቸው በዞኑ እየተካሄደ ባለው የዘንድሮ በጋ መስኖ ስንዴ ልማት በኩታ ገጠምና በሌሎች የግብርና ቴክኖሎጂ ተደግፎ ከ255737 ሄክታር መሬት በማልማት ከ9 ሚሊዮን 900 ሺ ኩንታል በላይ ምርት ለማግኘት ወደ ስራ መገባቱን የገለጹት፣ በአመቱ ማለት ነው 255737 አጠቃላይ ሄክታር በበጋ መስኖ ስንዴ እናርሳለን ብለን አቅደናል። ከዚህ ውስጥ እስካሁን ድረስ ያው ወደ 30 ሺ ሄክታር እርሻው ተዘጋጅቶ አሁን ለማዝራት ብዬ ዝረን ስለሆነ አጠቃላይ እስካሁን ወደ 255 ሄክታር አካባቢ 250 አካባቢ ዘርተናል ማለት ነው። በምስራቅ ወለጋ ዞን አንጻራዊ ሰላም በመምጣቱ ማህበራዊና ኢኮኖሚያዊ እንቅስቃሴዎች ወደ ቀድሞ መመለሱን ያውሱት የዞኑ አስተዳዳሪ አቶ ወጋሪ ነገራ፣ ይህም ማህበረሰቡ በልማት ውስጥ ንቁ ሆኖ እንዲሳተፍ ምቹ ሁኔታን ፈጥሯል ብሏል። ሰላምና መረጋጋት እንደ ምስራቅ ወለጋ ከመቼውም ጊዜ በላይ የተሻለና የተሻሻለ ነው የሚል ለማስቀመጥ ነው ማለት ነው። ስለዚህ ድሮ ከነበርነበት አሁን አንጻራዊ ሰላም የታየበት ይሄን አንጻራዊ ሰላም ደግሞ ተጠቅሞ ህብረሰቡ ሙሉ በሙሉ ፊቱን ወደ ልማት ወደ ተጠቃሚነት ራሱን ወደ መለወጥ እና የልማት ኢኒሽቲቭ ተግባራዊ ያደረገበት ሁኔታ ነው ያለው። ችግሮች አሉ፣ ህብረሰቡን ለጥፋት የሚያዳርጉበት፣ ልማቱን ለማደናቀፍ የሚጥሩት ሁኔታዎች አሉ። ስለዚህ እሱ ላይ ደግሞ ልክ መንግስት የጸጥታውን ስራም እንደሚሰራ የልማቱንም ስራ በቅንጅት እንደሚሰራ ሁሉ በሚመለከታቸው የጸጥታ አካላትና በህብረተሰቡ ተሳትፎ እየተሰራ ያለበት ሁኔታ አለ።